ሐዲስ አፈ ታሪክ ነው። ተረት ተረት ነው። ለምሳሌ ኢማሙ አልቡኻሪ በ225 ዓመተ ሂጅራ ላይ ቁጭ ብለው ምን ይላል ሸከሌ ባለፈው እንደነገረኝ ከ50 ዓመት በፊት ደግሞ ለርሱ ሼይኹ እንደነገረው ከ100 ዓመት በፊት ደግሞ ለዚኛው ሼክ ሌላ ሁለተኛ ሼክ እንደነገረው፣ እንዲሁም ሶስተኛ ሼክ ደግሞ ከ150 ዓመት በፊት ለዚኛው እንደነገረው፣ እንዲሁም ከ200 ዓመት በፊት ደግሞ የሆነ ሼክ ለዚኛው እንደነገረው እንዲሁም ከ225 በፊት ደግሞ አንድ ሰሓባ ለዚህኛው ለአራተኛው ሼክ ምን ብሎታል? ከሀያ ከአስራ ምናምን ዓመት በፊት ነቢ ሙሐመድ ለ ስላ ሰላም ዓሻን በስድስት ዓመቷ አግብተዋት በ9 ዓመቷ ወስደዋታል እንዳለው ነግሮኛል ብሎ የኔ ሼክ ከዛ ሼኮ ከዛ ሼኮ እንደምትመጡ ግን፣ ከጀርባዬም ከፊቴም ፈጣሪ ነው በዚህ አታሸንፉኝም። ግን አንድ ጌታ ኤፌሶን አራት አምስት ላይ አንድ ጌታ አንድ ሃይማኖት አንድ ጥምቀት ሶ አንድ ጌታ ከሆነ ከእውነተኛው ኢየሱስ ክርስቶስ ከኦርቶዶክስ ጋር ተደምረህ ነው ማምለክ ያለብህ እንጂ ሌላ እምነት 55000 ዲኖሚኔሽን እዚህ ጋር ለኢየሱስ ኢየሱስ እንዘነት ኢቭን እዚህ ውስጥ ያላችሁት እንኳን በዶግማ በኢየሱስ ክርስቶስ እንኳን አተስማሙ። ግማሹ ቁርባን ይቀበላል፣ ግማሹ ደግሞ ቁርባን ለድህነት አይለም። ግማሹ ጥምቀት ይቀበላል። እርስ በርስ ሳትጣራ ቤት ውስጥ ያለውን ነገር ስንት በማስቲካ እናስረግዛለን ባንክ ቡክ ላይ ይህን ያክል ብር ኢየሱስ አስገባለ ይላል። እርስ በርስ ያልተስማማ ፓስተር ኦርቶዶክስን ለመውጋትና ኦርቶዶክስን ለመብላት ስትል እውነተኛውን የኢየሱስ ክርስቶስን እሱ ግንድ ነው፣ እነሱ ቅርንጫፎች ናቸው እንዴት ልትመጣቻል? ቅድም ዮኒ ጥያቄ ጠይቆ ነበረ። ለምሳሌ ገድላት ለምን ይጠቅማሉ አሉ። አንድ መጽሐፍ አለ። አሁን አዋልድ መጻሕፍቶች ናቸው። ገድል እኮ ሐዋርያው ቅዱስ ጳውሎስ መልካሙን ገድል ተጋድያለሁ ሩጫዬንም ጨርሻለሁ። እንዴ እያንዳንዳችን እንኳ ገድል አለን። የቅዱሳኑ ገድል ዮኒ ለምን እንደሚጠቅም ታጋለ። ለምሳሌ የምኖርበት ጋር የስጉሩ ንጉሥ ቅዱስ ላሊበላ ወታደሮች የአንድ ምስኪን በሬን ይበላሉ። ማን ይሰማል? ቅዱስ ላሊ በላይ ይሰማል። ከስልጣኑ ነው ያባረረው አንድ በሬ ተበልቶ ማለት ነው። አየህ፣ መሪ ነው። ለአንድ ዓመት ሱባኤ ይዞ አልቅሶ ነው እንደገና ወደ ስልጣኑ የተመለሰው። መሪዎች የቅዱሳንን ገድል ሲያነቡ ይማራሉ። ህዝቡ እንደ 24 ሰዓት እኮ ሲጸልዩ እነ ተክልዬ እነ አቡነ ገብረመንፈስ ቅዱስ 24 ሰዓት ሲጸልዩ እጃቸውን እኮ ከዘረጉ አያጥፉ፣ ምግብ አይበሉ፣ ወደ መላእካዊ ባህሪ ሂደዋል ስታይ ቆመህንጎ አባታችን ማለት ያልደፈርክ ሰው ትበረታለህ። ገድላት እና ድርሳናት እኮ እንድትማርበት እንድትጠነክርበት ነው። ገድላት እና ድርሳናት ላይ ችግር ሊኖር ይችላል የቃላት ግድፈት ሊኖር ይችላል። የምን ያነ በሊቃውንት እንጂ በአንተ አደለም። አንተ እኮ ዳቆን ነኝ ብለህ እኔ እኮ አሁን ብጠይቅህ አትመልስልኝም። ዳቆን ነኝ ስላል እኔ ብጠይቅህ አትመልስም። ለምን አልነበርክም። ሶ ከውስጥ ቤተክርስቲያን የማታውቁት ሰዎች እዚህ ቦታ ላይ እንደዚህ ይላል። እዚህ ቦታ ልትከሷት አትችሉ ገብተዋል ዩ ለስንት ሺህ አመታት አይደለ ውሃው በጣም ይቅርታ፣ እዚህ አንድ ማሳይ መጽሐፍ ነኝ። ዮኒ በጣም በጣም ቆይ ቆይ ቆይ፣ በቃ እንደምትወጡ እስራኤልና ደጋፊው ተናባክ ምድርገጽ ያጥፋች ወርደታቸው። መልካም ኡስታዙ፣ ለምን ይመስላችኋል እንደዚህ የሚራገመው? በሰላም ይመስላችኋል። አንድ ታሪክ ልንገራችሁ። አዲሱ ይሄ ነው ነቢዩ ናቸው የተናገሩት። የሙስሊሞቹ ነቢይ ማለት ነው። እንደዚህ ያሉ ቤኒ እስራኤሎች ወይም የቤኒ እስራኤል የሚባሉ ማህበረሰቦች በእስራኤል የሚገኙ የሆኑ ጉሩፖቹ ጠፍተዋል፣ ማንም አያቅም የት እንዳሉ አለ። የሚታዩኝ አለ የተረገሙና ወዳይጥ የተቀየሩ ናቸው አለ። ኢማጂን፣ የተረገሙና ወዳይጥ የተቀየሩ ። ስለዚህ ቤኒ እስራኤሎች ወደምን ተቀየረዋል እያለ ነው ወዳይጥ እና የተቀሩት ደግሞ የተረገሙ ናቸው ያሉት፣ እያለን ነው። ሌሎቹ የት እንደገቡ አይታወቅም፣ ጠፍተዋል አለ። ወደ አይጥ መቀየራቸውን ለማወቅ ምን ማድረግ ነው መስፈርቱ? አለ የግመል ወተት ስሰጧቸው ማይጠጡ ከሆነ፣ የበግ ወተት ስሰጧቸው ደግሞ የሚጠጡ ከሆነ እነሱ ወደ አይጥ የተቀየሩ ናቸው አለ። አሁን ውስታዛ ዋይደርን ቻሌንጅ አድርገዋለሁኝ የግመል ወተት ማጠጣ አይጥ፣ የበግ ወተት መጠጣ አይጥ ያምጣ ያሳየንና ያቺ አይሁዳዊ ወይ ቤኒ እስራኤል የነበረ ወደ አይጥ የተቀየረ መሆኑን ያሳየን። ዝም ብሎ ከሚራገም ማለት ነው ዝም ብሎ ከሚራገም እንደዚህ በመረጃና በማስረጃ ያሳየ። አካውንቴ ኦልሞስት ሊዘጋ ነው። ኮፒ ሊንክ አርጉልኛላችሁም በጣም እንትኖ ፓሲቭ ሆኗል። ሶ ሙለታ ኢየሱስ ለዓለም ሞቷል ወይስ አልሞተም የሚለውን ትምህርት ስትጠየቅ ይለፈኝ የምትል ሰው ነህ። ሁለቴ ሶስቴ፣ በዚህ ንዋይ ብዬ እኮ ተገናኝተን፣ ሲሳይ ቤት አላወራም ብለን ይወጣው አይደል? ለምን አታወራው? ምክንያቱም እሱን ካወራ ወንድሞች የምትላቸው አብርሃቸው ተቀምጠ የሆነ ነገር የምታገኝባቸው ሰዎች ሊገፉ ነው። ስለዚህ ትምህርት ላይ የማውራት ድፍረት የላችሁ። እዚህ ውስጥ ያላችሁ አንዳችሁ ሌላው፣ ቅድም ያነሳሁት ነገር ነበረ፣ ማንም እሱ ላይ ሐሳብ ሊሰጥ አልደፈረም። መካነ ኢየሱስ እንደ ቸርች ቃለ ሕይወት ውስጥ ያሉ የትም ያሉ ይሆኑ ፕሮቴስታንት ውስጥ አለን የሚሉ ሁሉ ነው። በጥምቀት የማያኑትን አጋንንት የሰፈረባቸው ትላቸዋለች። አጋንንት የሰፈረብህ አንተ እንዳልሰፈረብህ ሄደህ ገና መግለጽ ሳትችል ከኔ ጋር ውይይታ የምትቀመጠው ድፍረቱ አለ። ምክንያቱም አንተ አይደለም በኔ በራስ አንድነን በምትላት ቸርች ራሱ አጋንንት የሰፈረብህ እኮ ነው። ሙለታ አጋንንት የሰፈረበት ነው በመካነ ኢየሱስ ቸርች የእምነት መግለጫ መሰረት በመካነ ኢየሱስ የሆነ ሰውዬ መሰረት አላልኩ ቅድም ስሜን አንስቷል ኤፍሬም ግለሰብ እኮ ነው የጠቀስከው አለ አዎ ግለሰብ ነው የጠቀስኩት ግለሰቡን የጠቀስኩት ግን በምን ደረጃ እንዲታይ ስለፈለግኩ ነው ይሄ ሰውዬ እዚህ ቲክቶክ ላይ የምናውቀው አማን የሚባለው ሰው ፓስተር ነው አንድ ሁለተኛ ይሄ ሰውዬ በመጽሐፍ ደረጃ እምነቱን የተናገረ ነው ሁለት ሶስተኛ ፕሮቴስታንት አሉ የሚባሉ እስኮላሮች ተሰባስበው ይሄን መጽሐፍ ሲገመግሙ ቁጭ ባሉበት ኢየሱሳችን ይለያያል ወይ ተብሎ ሲጠየቅ በግልጽ ምን ብሎ ተናገረ? እነ ጳውሎስ ፍቃዱ፣ ሌሎች ሌሎች ባሉበት አዝናለው፣ አዎ ይለያያል አለ። ሌላ ኢየሱስ ነው ያለ ሲባል፣ ሙለታ ምንም አልመሰለውም። ገርልና ድርሳኑ ሲደበቅ ግን በቃ ፊት ሁሉ ፈካ። ምክንያቱም ለኢየሱስ የሚገዛ ሰው አይደለም። ሌላ ኢየሱስ ነው ያለ እየተባለ ሰው እንዴት ስለ ሌላ ትምህርት ያወራል? እኔማ ሌላ ኢየሱስ የለኝም ብሎ ነው የሚያሳየው? አያችሁ፣ እኛ ይሄ ነው ክርስትናችሁ። እናንተም ግን መታችሁ ስለ ገድል ታወራላችሁ። ትናንትና እኔ የኦኒ ቤት ሲጨፈጨፉ ኮተታቸው ሲራገፍ ሲመጣ ቤት ከፈቱና ምን አሉ አፉን ባፉ አድርጓል፣ ዓይኑንም በዓይኑ አድርጓል። ማ ነቢዩ ኤልያስ እና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 ከታክሲ ተራመተን ግን እድሜ ልክ እንግዲህ አገልጋይ ነኝ የሚሉ ሰዎችን እውቀት እንዲህ አድርገን ነው አጥበን የምናሰጣቸው ምን አለ ነቢዩ ኤልሳ ከንፈር ስሞ የለ ወይ የሞተውን ሬሳ የብላቴናውን ከንፈር ስሟል እና የኛን ዘረአ ብሩክ ኢየሱስ ክርስቶስን ከንፈሩን ሳሞ መባጮን ከንፈሩን ሳመው ብላችሁ ብትሉ ምን እንደምታካብዱት አይነት ነው እያለ በጣም ጥሩ ፕሩቭ ያደረግነው ፖይንት ትናንትና ምድ ዘራ ብሩክም ገድለ ዘራ ብሩክ ላይም ገድ ለመባፅሆን ላይም እንደዚህ አይነት ነገር ቢጻፍ እንደዚህ አይነት ነገር ተጽፎ ክርስቶስ ኢየሱስ ጋር ተሳሳሙ ሚል ነገር ተጽፎ ቢገኝም ተጽፎ የተቀመጠው እንደዛ ቢሆንም ጠቢቡ ሰለሞን መሀሌ መሀሌ ምዕራፍ አንድ ቁጥር ሁለት ላይ በአፉ መሳ ሚሳመኝ ከሚለው የተለየ አይደለም፣ ነው ፖይንታችን። ምንም የተለየ ነገር አይደለም። ኦኬ ፍጻሜው የጠቢቡ ሰለሞን እንዳልኳችሁ ለክርስቶስ ኢየሱስና ለቤተ ክርስቲያን ለሙሽራና ለሙሽራይቱ ቢሆንም ትናንትና አይደለ ማብራሪያም እኮ አውጥተን አሳይተናችሁ አይደል? እነ ትላልቅ የቤተ ክርስቲያን አባቶች በምን መልኩ ነው የሚፈቱት ከተባለ በአፉ መሳሚ ሳመኝ ብሎ ጠቢቡ ሰለሞን የተናገረው ለአምላክ ነው የተናገረው ይሉና ነገር ግን እውቀትን ኦኬ፣ ምን ምንድነው፣ ይሄ ላይት ኦፍ ናውሌጅን ከመፈለግ አንጻር እግዚአብሔር አምላክ ያንን ጥበብ እንዲገልጥለት ከዛ አንጻር ነው ጠቢቡ ሰለሞን ይህን ነገር የተናገረው።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 አሁን ትልቁ ችግር እንደሱ ጋር ለቤተ ክርስቲያን ያላቸው ከባድ ጥላቻ ስላለ ከባድ ጥላቻ ለቤተ ክርስቲያን ስላላቸው ምን ያደርጋሉ? ጭንቅላታቸው ላይ የሳሉት ነገር አለ። በተቻለ መጠን ቤተክርስቲያንን አታክ ማድረግና ማድረግ ነው ትኩረታቸው። እግዚአብሔር ደግሞ ይመስገን በየጊዜው ቲክቶኩ እንደምትመለከቱም ስንት ሰው ከፕሮቴስታንቲዝም እየተጠመቀ ወደ ቤተክርስቲያን እየተጨመረ እንደሆነ እያያችሁ ሰው ሰልችት በጣም እነሱ ጋር ራሱ ሰልችት ብሎታል። በቃ አንተ ሁለት ሺህ ሶስት ሺህ ሰው ይዘው ቁጭ ብለህ እንኳን የእግዚአብሔርን ቃል አታጋራም

ከንፈር ሳመ ይላል። የወለሱን ራሱ እስቲ ራሱ ሄዶ ከንፈር የሬሳ ከንፈር ስሞ ቢያሳየን። ካርናል ማይ እንደሚባለው ይሄን በቃ ይህ ስጋዊ ስትሆኑ ሁሉ ጭንቅላታችሁ እንደዚህ ነው የሚሆነው። አሁን ነብዩ ኤልሳን ነብዩ ኤልሳን ያናናቀን በፍጹም፣ እግዚአብሔር ያከበረውን እንደውም እንደኛ ኦርቶዶክሳውያን የሚያከበርም የለም። ኦኬ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 እኔ የዚህ ሰውዬ ጤናም ትንሽ ስለሚያሳስበኝ ነው። እሺ ይህኛው ሌላኛው አንድ ልቅ ማለት ነው። ልቅ ምንድን ነው ያበሳቸው መሰላችሁ ጋይስ? አሁን ምን ብሎ ምን ብሎ እኔ ነው ባይዘ ወይ ልቅ ብሎ እየተሳደብን። ልቅ ለምን ልቅ ያለ ከተባለ እኔ ከለሜን ተገናኝተን ባለፈው ባይዘው፣ እንደውም ጥሩ ነው ጥሩ ነው። ባለፈው እራሱ የተሳሳተውን እዚህ ምንድን ነው ስሙ አንቶሊ ከዲዮስቆሮስ ጋር የተሳሳተውን ስተት እንደውም የተወሰነም እየተወሰነ እንሄድበታለን። አሁን ምን አለ? ልቅ ምን ልቅ የሚያስብል ነገር አለ? ምንም ልቅ የሚያስብል ነገር የለም። መጽሐፍ ቅዱስን እንደዚህ አይነት ሀሳብ አለ፣ ስለዚህ መረዳታችን እናስተካክል የተባለው ያበሳጨው ምንድን ነው? እዛ ዮኒ ማኛ ቤት ገብቶ ስንት ሰዓት ሙሉ ሲበጠረቅ ሲበጠረቅ ሲበጠረቅ የነበረውን ነገር እዚህ ጋር ድባቅ ሲመታበት ልቅ ብሎ መሳደብ ጀምሯል። እኛ ክርስቲያኖች ግን የሚሰድቧችሁ መርቁ፣ ትልቅም ሰው ስለሆነ ምናምን ነገር ክርስትናው የሚያስተምረን እንድናከብር ስለሆነ እኛ በዚህ ደረጃ አንሳደብ። ግን አስተውሉ፣ ወይ አገልጋይ የሚባሉ ሰዎች ጌታ ምን ብሎ ተናግሯል? ከፍሬያቸው ታውቋቸዋላችሁ። ከፍሬያቸው ይህ በተአምር እንኳን እረኛ አይደለም፣ ምንም ሊሆን አይችልም፣ ምንም ሊሆን አይችልም። ልቅ አልኳችሁ፣ አፉን በአፉ ሳመ ብሎ ራሱን እኮ ሰቅጥጦታል። ታላቁን ነብይ ኤልሳን ከአቡነ ዘርአ ብሩክ እና የመባህ ጽዮንን ነውር ለመሸፈን የእግዚአብሔር ሰው ነቢዩ ኤልሳ ወደ እግዚአብሔር ከጸለየ በኋላ እሬሳ ሳመ ብሎ ይከራከራል። ይሄኛው ሀሳብ ይላል። አሁንም ሀሳቡን ወደ ትዊስት ሊያደርገው እንደፈለገ ተመልከቱ። ቀለሚ ምን እያደረገ እንደሆነ ተመልከቱ። ታላቁ የእግዚአብሔር ነቢይ ኤልሳ እግዚአብሔር ታላቁን የእግዚአብሔር ነቢይ ኤልሳን እንዳልኩ ነው። በደንብ ነው የምንወዱ የምናከብረው ሁላ መታሰብ ያለው በቤተ ክርስቲያን ናቸው። አንተ ጋር እንደዚህ አይነት ነገርም የለም ሲጀመር ግን ትዊስት ሊያርግ አሁን ኤልሳ ሁለተኛ ነገስት ምዕራፍ አራት ላይ የተቀመጠውን አፉን በአፉ ላይ ያደረገው የሚለውን መፍታት ስቶ አይችልም። ባይ ዘ ወይ ሙሉ የሀያ ምናምን ደቂቃ ነው። በኋላ ላይ ብትሰሙት ላይ ከኔ የተወሰነ ልሰማ ሞክሬያለሁ እና ኢቭን ይህንን ክፍል ለማብራራት ምንድን ነው የሚጠቅሰው የቤተ የቤተክርስቲያን እናንምታል ራሱ በፍጹም ሊፈተው አልቻለም። በፍጹም ምን አለ የቤተክርስቲያንን አንድምታ ከፈተ። የማንም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን አንድምታ በኋላ ሪከርዲንጉ ላይ እንደዛ ነው። የቤተክርስቲያናችንን አንድምታ ከፍቶ እንዲህ እኮ ቤተክርስቲያኒቷ ራሱ እንዲህ ነው የምትለው ይላል። በኋላ ላይ ባፉ አድርጎታል ማለት እኮ ሳመ ማለት ነው ይላል። ኤሌ ተረገበት ይላል አይደል። ከዚህ በላይ አሁን ጊዜ ሊሰጣቸው የሚገቡ ጊዜ የሚሰጣቸው ሰዎችና የማይሰጣቸው ሰዎች አሉ። እኔ በዚህ ደረጃ ለእነዚህ አይነት ሰው ቦታ መስጠት መልካም ነው ብዬ አላስብም። ስና ነሰሰሪ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 መጽሐፉ ምን ለማለት ፈልጎ ነው የሚለውን ቤተክርስቲያንን ጠይቀህ፣ ለሱ ብቻ አይደለም ለሌሎች ፕሮቴስታንቶች እንደዛ ነው የምንለው። አንድምታዋ እኮ እንዲህ ነው የሚለው። አንተ እንዴት እንደምትፈታው ሲጨንቅህ፣ እንዴት እንደምትፈታው ግራ ሲገባ የቤተክርስቲያን አንድምታን መሸሸጊያ መደበቂያ ስታደርግ፣ ለሌሎቹ መጽሐፍት ምን ለማለት ተፈልጎ ነው ይሄ ቃለ ከምን አንጻር ነው የተጻፈው ብለህ የቤተክርስቲያን መምህራንም ሊቃውንቱን መጠየቅ ትችላለህ። ዛ ሲበቃ ይህንን ነው የምንለው ኦኬ ሲመች የቤተክርስቲያን አንድምታን ጠቅሰ እንዴት እንደሚፈታ ግራ ሲገባ የቤተክርስቲያን አንድምታን ትጠቅሳለህ። ከዛ ለሌላው ነገር ደግሞ የራስን ሀሳብ የራስን አይዲዮሎጂ ታራምዳለህ። ይሄ ደብል ስታንዳርድ መሆን ይባላል። ደብል ስታንዳርድ እንደውም ባለፈው በቪዲዮ ሰርቻለሁ፣ ብዙዎቻችሁ አይታችሁታል። የተወሰነ ነገር ልበል ግን፣ እነዚህ አይነት ሰዎች እንደ ቀለሚ አይነት ሰዎች ሞስት ኦፍ ዘም የቤተክርስቲያን ኖውሌጅ የላቸው። ኦኬ ባለፈው የሰራሁት ቪዲዮ ላይ ምን ሲል ሰምታችሁታል? አንድ ላሰማችሁ። አንዴ ቆይ አንዴ ላሰማችሁ። ዲዮስኮሮስ አስር አምሳ አራት እያለ እኛ እኮ አንዳንድ ነገሮችን ቪዲዮ እየሰራን አይተን እንዳላየን እያለፍን ነው እንጂ እንደዚህ አይነት ስህተቶችና አለማወቅ ሌሊቱን ሙሉ ላይቭ ያስገባሉ። ሌሊቱን ሙሉ ላይቭ ያስገባሉ።

በትንሹ ሶስት ጊዜ ኦርቶዶክስ ሆናል። ከአሁኑ ጋር ሶስት ጊዜ ጴንጤ ይሆናል። ሙስሊም ሆናል። እያለቀስክ ስትለምን ነበር። ያው ይቀመጣል እንዳደራ ክፉም ሰራ ደግም ሰራ ከሚባል አባባል አለ እና በጣም ባኪን ፎርስ እያደረግክ ነው። እዛ ቡድም ሶስት ጊዜ ጌታ መቀበል ማለት ያው ሀትሪክ ነው የሰራ። ሁቱ ቢሆነስ ሀትሪክ ማቆቋጭ ነበር። እምነት ላይ እንደመጣ አላቅም ነበር የመቻ ያራዳልስ ግን ከቤት ቤት ስትዞር ልብ ድካም እንዳይዘ የእምነት ልብ ድካም ማለት ነው። ቁጭ ቴድሮስ ቴዲ አፍሮ ከእግዚአብሔር ተላከ መልእክተኛ ነብይ ነው። እሱንም እመጣበታለሁ፣ እንዴት እንደሆነ ፍቅር ያሸንፋልም ያልኩበት ምክንያት እኔና ቴዲ አፍሮ እዚ ሀገር ላይ በአለም ላይ መልእክት ለማስተላለፍ በተለያየ መንገዶች እግዚአብሔር ልኮናል ዳሩ። እንዳልከዳሽ ቃል አለብኝ ያለው ለኤርትራ አደለችም ለኢትዮጵያ አደለችም እሱ ያለው እንዳልከዳሽ ያለው ለኢትዮጵያን። ሀገር ቤት ሲታሰር ሲወጣ ሲገባ የመዚህ መቶ የመኖር ፍቃዱ ነበረው፣ ማድረግ ይችላል። ግን እንዳልከዳሽ ቃል አለብኝ እግዚአብሔር፣ እና አንቺን የምየ ኢትዮጵያን አልከዳም። የትም አልሄድም። ቢገሉኝም በሀገሬ ነው ቢገሉኝም በሀገሬ ነው ብሎ ለሀገር የዘፈነ ስለ ፍቅር የዘፈነ ይቅር እንባባል ብሎ ያለ እሱ ነው።